ጽልን ጉዳይ ሀረር ግሎባል ኔትወርክ ተከታዮቻችን፣ የዕለተ ማክሰኞ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በእስራኤል ና ኢራን ግጭት የኢራን የመንግስት ቴሌቪዥን ጣቢያ በእስራኤል ጥቃት ሲደርስበት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራናውያን ቴህራንን ለቀው ይውጡ ሲሉ ትእዛዝ ያስተላለፉ ሲሆን ኔታንያሁ በበኩላቸው እስራኤል በድል ጎዳና ላይ ነች ሲሉ ተናግረዋል። በጥልቀት እንመለከተዋለን። በምስራቅ ሀረርጌ ዞን ግራዋ ወረዳ የእናቴን ድርሻ የጫት መሬት ሊሰጠኝ ፈቃደኛ አይደለም በማለት አባቱን በስለት ወግቶ የገደለው ግለሰብ በእስራት ተቀጣ። የኢትዮጵያ አየር መንገድ ወደ እስራኤል የሚያደርጋቸው ቸውን በረራዎች እስከሚመጣው እሁድ ድረስ ማቋረጡን አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን ከቡድን ሰባት ውጪ መደረጋቸው ትልቅ ስህተት ነው አሉ። ትራምፕ የቡድን ሰባት ስብሰባንም አቋርጠው ወደ ሀገራቸው ተመልሷል። በትግራይ ከመቶ ሃምሳ በመቶ ህፃናት ከትምህርት ገበታ ውጭ ሆነዋል ሲል የትግራይ አስተዳደር አስታወቀ። የሚሉት የዛሬ ዜናዎቻችን ናቸው። የተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ኩራይ ዘመዶ መረጃዎቹ በፍጥነት እንዲደርሱ ያድርጉ።

አምስተኛ ቀኑን በያዘው የእስራኤልና የኢራን ግጭት በርካታ ጉዳቶች እየደረሱ ይገኛል። የእስራኤል ጦር የአየር መከላከያዎች እስከ 20 በመቶ የሚደርሱ ከኢራን የተወነጨፉ ባላስቲክ ሚሳኤሎችን መጥለፍ አልቻልኩም ሲል የመጀመሪያ ጊዜ የስታስቲክስ መረጃውን ይፋ ማድረጉ ተገልጿል። እንደ ኢየሩሳሌም ፖስት ዘገባ ከሆነ ከኢራን የተወነጨፉ በሺህ የሚቆጠሩ ሚሳኤሎች ከ80 እስከ 85 በመቶ የሚሆነውን 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን መከላከል ይችላል የተባለው የብራይስት ታ አምረኛ ዘንግ በመባል የሚጠራው የዳዊት ወንጭፍ አሮብ ሁለት አይረንዶም ጨምሮ ሌሎች ዘመናዊ ሚሳኤል ሙከራ ከጥቅም ውጭ ማድረጉንና ቀሪዎቹን ማክሸፍ ባለመቻሉ ኢራን ወደ እስራኤል የላቀ የአየር መከላከያ ስርዓት ውስጥ ዘልቆ በመግባት ዋና ዋና ከተሞችን፣ የቴክኖሎጂ የሳይንስ ምርምር ጣቢያዎችን ኢላማ በመምታቱ የእስራኤል ጦር ስትራቴጂውን እንዲቀይር አስገድዶታል ብለዋል። ጦርነቱ ከተጀመረ ጊዜ አንስቶ ኢራን የእስራኤልን የአየር ጥቃት አጽፋ ስታደርግ እንደ ቴላቪቭና ሀይፋ ባሉ ትላልቅ ከተሞች ላይ በባላስቲክ ሚሳኤሎች መደብደብ ችሏል። አብዛኛው የኢራን ሚሳኤል ጥቃት በቴል አቪቭና በማዕከላዊ እስራኤል እና በሰሜን እስራኤል ሃይፋ አካባቢ፣ በደቡብ ቤርሻቢያ አካባቢ እያተኮረ ነው። እነዚህ ሚሳይሎች የእስራኤል ባለብዙ ሽፋንና ባለብዙ ቢሊዮን ዶላሮች የአየር መከላከያ ስርዓት ከአይረንዶም ዋና አካል አልፈው መግባት እንደቻሉ ተገልጿል። በእስራኤል ጥቃትም ትላንት ምሽት የኢራን የመንግስት ቴሌቪዥን ጣቢያ አካል የሆነው የኢራን እስላማዊ ሪፐብሊክ ኒውስ ኔትወርክ ጥቃት እንደደረሰበት ተገልጿል። የቴሌቪዥኑ ጣቢያው ጥቃት የደረሰበት የእስራኤል መከላከያ ሚኒስተር የኢራን የመንግስት መገናኛ ብዙሃን ለመጥፋት ተቃርበዋል ሲሉ ከዛቱ በኋላ ነው። የወጡ ቪዲዮዎች በስቱዲዮ ውስጥ ፍርስራሽ ሲወድቁና ዜና አንባቢያዋ ተነስታ ስትሄድም አሳይተዋል። ለኢራን የመንግስት መገናኛ ብዙሃን የሚሠራ ጋዜጠኛም ጥቃቱን ተከትሎ ቴሌቪዥን ጣቢያው ቴሌቪዥን ጣቢያው ያለበት ህንጻ በእሳት ተያይዞ የሚያሳይ የመጀመሪያ ቪዲዮ አጋርቷል። በቪዲዮው ላይ ጋዜጠኛው ዩኒስ ሻድሉ በጥቃቱ ምን ያህል ባልደረቦቹ እንደተገደሉ እንደማያክ ሲናገር ይሰማል። ጣቢያው ከጥቃቱ በኋላ ለጥቂት ደቂቃዎች ከተቋረጠ በኋላም በቀጥታ ስርጭት ወደ አየር ተመልሷል። ጣቢያው በቴሌቪዥኑ ላይ ባስተላለፈው የጽሑፍ መልእክትም ፕሮግራሞቹ ያለምንም መቆራረጥ ወደ ቀጥታ ስርጭት መመለሳቸውን ገልጿል። በሌላ የጽሑፍ መስመርም እስራኤል ጭካኔ በተሞላበት ጥሰት የኢራን ቴሌቪዥን ጣቢያዎችን ከሚገኙበት ህንጻ መካከል አንዱን ኢላማ አድርጋለች ብሏል። እስራኤል ጥቃት በመፈጸም ሀቅን ለማፈን እየሞከረች ነው ሲልም ከሷል። የአሜሪካው ፕሬዝዳንትም ዶናልድ ትራምፕም ከ9 ሚሊዮን በላይ ነዋሪዎች ከሚኖሩባት የኢራኗ መዲና ቴህራን በአስቸኳይ ነዋሪዎች ለቀው እንዲወጡ ትሩዝ ሶሻል በተሰኛ የማህበራዊ ሚዲያ ገጻቸው ትእዛዝ አስተላልፈዋል። የፕሬዝዳንቱ አስተያየት የተሰማው ነው የእስራኤል ጦር በመቶ ሺዎች ከሚኖሩበት ከሰሜን ምስራቃዊ ቴህራን እንዲወጡ ማስጠንቀቂያ ከሰጠ በኋላ ነው። ትራምፕ በዚሁ ልጥፋቸው ላይ ኢራን በቅርቡ በተካሄደው የአሜሪካና ኢራን ኒውክሌር ድርድር ላይ የቀረቡትን ስምምነት መፈረም እንደነበረባት አስፍረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም ደጋግሜ ተናግሬያለሁ። አክለውም ሁሉም ነዋሪ በአስቸኳይ ቴህራንን ለቆ መውጣት አለበት ሲሉ ትእዛዛቸውን አስፍረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ድል ወደ መቀዳጀት እያመራ ነው በማለት የጀመሩትን ወታደራዊ እርምጃ እንደሚቀጥሉ ተናግሯል። ጠቅላይ ሚኒስትሩ በሀገራቸው የአየር ኃይል ጦር ሰፈራ ውስጥ ጉብኝት ባደረጉበት ጊዜ በትላንትና ሁለት የኢራን ዋና ከተማ ቴህራንን የአየር ክልሏን በቁጥጥር ስር ማስገባቷን ደጋግመው ተናግሯል። በዚህ ጦርነት ግባችን የሆኑትን ሁለት ጉዳዮች ለማሳካት እየሰራን ነው፣ እነሱም የኒውክሌር ስጋቶችን ማስወገድና የሚሳኤል ስጋቶችን ማጥፋት ናቸው ብለዋል ጠቅላይ ሚኒስትሩ ተናገሩ ። ኔታንያሁ አሁን አገሪቱ አንዳቸው በሌላቸው ላይ የፈጸሙ ያሉትን ጥቃቶች በሁለት የለዩ ሲሆን የእስራኤል ኢላማዎች የኒኩሌርና የሚሳኤል ማዕከላት ናቸው ሲሉ የኢራን ደግሞ ሰላማዊ ሰዎችን ኢላማ ያደረጉ ናቸው ብሏል። ለቴህራን ነዋሪዎች ኢላማ የሚሆኑ ቦታዎችን ለቃችሁ ወጡ እንላለን፣ ከዚያም እርምጃ እንወስዳለን በማለት የሀገራቸው ሰራዊት የሚወስደውን እርምጃ አብራርተዋል። እስራኤል በኢራን ላይ ቃት ከከፈተች ባለፈው አርብ ጀምሮ ቢያንስ 224 ሰዎች መገደላቸውን የኢራን ጤና ሚኒስትር አስታውቋል። የእናቴን ድርሻ የጫት እርሻ ሊሰጠኝ ፈቃደኛ አይደለም በማለት አባቱን በስለት ወግቶ የገደለው ግለሰብ በእስራት ተቀጣ። በምስራቅ ሀረርጌ ዞን ግራዋ ወረዳ ኮሪያ አካባቢ ተወልዶ ያደገው ኢብራሂም አሰን ለቤተሰቡ ብቸኛ ልጅ ቢሆንም ወላጅናቱ በልጅነቱ ሕይወታቸው አልፎ አባቱ ሌላ ትዳር መስርተው አክስቱ ጋር እንዳደገ ተገልጿል። ወጣቱ ጎጆ መውጫ የእናቴን ድርሻ የጫት መሬት ይሰጠኝ ብሎ አባቱን ይጠይቃል። በአካባቢው አንድ ትዳር ሊመሠረት ያሰበው ወጣት የሚያገባት ልጅ የሚቆጥረው ሀብትና ንብረት መሬት መግለጽ የግድ በመሆኑ ለአባቱ ድርሻን የሚል ጥያቄ ያቀርባል። አባትም የጠየቁትን የጎጆ መውጫ ጥያቄ ለመቀበል ያነጋግራሉ። በዚህ ጊዜ ኢብራይም የሰርጉ ጊዜ መድረሱና የሰርጉ ቀን ለጎጆ መውጫ የሚያቀርበው መተዳደሪያ የሆነው የእናቱ ድርሻ የጫት መሬት ነበርና ያንን አባቱ ለመስጠት ፈቃደኛ ለመሆናቸው ቂም እንዲቋጠር እንዳደረገው በሰጠው ቃል ማረጋገጡን የዞኑ ፖሊስ ዋና መምሪያ የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ምክትል ኢንስፔክተር ካሳይ አበበ ተናግሯል ተከሳሹ መጋቢት 17 2017 ዓ.ም ከሌሊቱ 10 ሰዓት ተኩል ላይ የአባቱን ግቢ በር ከፍቶ በመግባት አባቱን በተኙበት የተለያዩ የሰውነት ክፍሎችን በያዘው ስለታማ መጥረቢያ በመምታት ሕይወታቸው እንዲያልፍ አድርጎ ይሰወራል። የአባት መኝታ ለብቻ በተሰራ ቤት በመሆኑ ጠዋት የመነሳት ልምድ የነበራቸው አባት በዚያ ሰዓት አረፍደው መዋላቸው ያጠራጠራቸው ቤተሰቦች ወደ መኝታ ቤታቸው ሲደርሱ የሚተኙበት ቤት ተከፍቶ አባትም የተለያየ ቦታ ተመተው ህይወታቸው ማለፉን ሲያዩ የደረሱልኝ ጩኸት በማሰማት የአካባቢው ሰው እንዲሰባሰብ አደረጉ። ፖሊስ ከአካባቢው ሰዎችና ቤተሰብ የተለያዩ መረጃዎችን በማሰባሰብ ተጠርጣሪውን ኢብራሂምን በቁጥጥር ስር ለመዋል ክትትል ይጀምራል። በዚህም ከአራት ቀናት በኋላ ተፈላጊው ኢብራሂም በሶማሌ ክልል ከሀገር ሊወጣ ሲል በቁጥጥር ስር ውሎ የድርጊቱን አፈጻጸምና ምክንያት በመናገር ለፖሊስ ቃሉን ይሰጣል። ፖሊስ አስፈላጊውን የምርመራ ሂደት አጠናቆ የምርመራ መዝገቡን ለአቃቤ ይልካል። አቃቤ ግን በከባድ ሰው መግደል ወንጀል ክስ ይመሰረትበታል። የተመሰረተውን ክስ ሲከታተል የቆየው የምስራቅ ሀረርጌ ዞን ከፍተኛ ፍርድ ቤትም ሰሞኑን በዋለው ችሎት ተከሳሽ ኢብራሂም ሐሰን ሰውን ለመግደል አስቦ አቅዶ ተዘጋጅቶ ወላጅ አባቱን ድምጽ በሌለው ስለታማ መሳሪያ መግደሉ ሙሉ በሙሉ በማስረጃ በመረጋገጡ ተከሳሽ ጨካኝ አደገኛና ነውረኛ በመሆኑ በሀያ ዓመት እስራት እንዲቀጣ የተወሰነበት መሆኑን ምክትል ኢንስፔክተር ካሳይ አበበ ጨምረው ለብስራት ሬዲዮ ተና ተናግረዋል። በትግራይ 50 በመቶ ህጻናት ከትምህርት ገበታቸው ውጪ መሆናቸውን የክልሉ አስተዳደር አስታወቀ። ድህነት፣ መፈናቀልና ሌሎች ሁኔታዎች ለዚህ ምክንያቶች ናቸው ተብሏል። በርካታ ቁጥር ያላቸው የትግራይ ህጻናት በክልሉና ከክልሉ ውጪ በልብና ተስማርተዋል፣ ለጉልበት ብዝብዛ የተዳረጉ መሆኑን DW ዘግቧል። የትግራይ ክልል ጊዜያዊ አስተዳደር ቁጥጥር መረጃዎች እንደሚያሳዩት ከጦርነቱ በፊት በክልሉ 95 በመቶ እድሜያቸው ለትምህርት የደረሱ ህጻናት በትምህርት ገበታ እንደነበሩ የሚገልጽ ሲሆን ይህ አሁን በከፍተኛ መጠን ቀንሶ በክልሉ በትምህርት ገበታ ላይ ያሉ ህጻናት ከሚጠበቀው ከ50 በመቶ በታች መሆናቸውን ያመላክታል። የድህነት መንሰራፋት፣ መፈናቀልና ሌሎች ሁኔታዎች ህጻናት ተማሪዎች ከትምህርት ገበታቸው እንዲርቁ ምክንያት መሆኑ ተመልክቷል። በተለይም ከጦርነቱ በኋላ በትግራይ ድህነት ይበልጥ መንሰራፋቱ የሚገለጽ ሲሆን ይህም ሁኔታ ተከትሎ ህፃናትና እናቶች ከቀያቸው ይፈናቀላሉ ወደ ተለያዩ የአገሪቱ ሞች ተሰደው በልመና ይሰማራሉ፣ ለጉልበት ብዝበዛ ይዳረጋሉ፣ የጎዳና ተዳዳሪዎች ሆነው የከፋ ህይወት የሚመሩበት ሁኔታም ይስተዋላል። በህፃናት ድጋፍ ዙሪያ የሚሰሩት አቶ የማነ ወልደ ማርያም በመቀሌ የጎዳና ተዳዳሪዎች ህፃናት ቁጥር በከፍተኛ ሁኔታ መጨመሩ እነዚህ ህፃናት ከትምህርት ውጪ ከመሆናቸው በተጨማሪ ለዘላቂ ችግር እየተጋለጡ ስለመሆኑም ያነሳሉ። ባለስልጣኑ የትግራይ ህፃናት በጦርነት ምክንያት በተፈጠሩ ችግሮች 50 በመቶ የ የሚሆኑት በትምህርት ገበታ ላይ የሉም። ከመጀመሪያውኑም 49 በመቶ የሚሆኑት አልተመዘገቡም። በሂደት በርካቶች አቋረጡ። አሁን ላይ ከ50 በመቶ በላይ በትምህርት ገበታ ላይ የሉም ሲሉም አክለው ገልጸዋል። ወደ ትምህርት ገበታ ያልተመለሱት 1.2 ሚሊዮን የትግራይ ህጻናትና ታዳጊዎች፣ በትግራይ ያለው አጠቃላይ ማህበራዊና ኢኮኖሚያዊ ችግር ለመፍታት በተለይም ህጻናት ላይ የተጋለጠ ዘላቂ ችግር ለመቅረፍ ጥረቶች እንደሚያስፈልጉም ተነግሯል። የኢትዮጵያ አየር መንገድ ወደ እስራኤል የሚያደርጋቸውን በረራዎች እስከሚመጣው እሁድ ድረስ ማቋረጡን አስታወቀ። ባለፈው አርብ እስራኤል በኢራን ላይ የጀመረችው ጥቃት ተከትሎ ሁለቱ ሀገራት አንዳቸው በአንዳቸው ላይ የአየር ሚሳኤል ጥቃቶችን እየፈጸሙ ይገኛል። ግጭቱ ከተቀሰቀሰበት ጊዜ አንስቶም ወደ ሀገሪቱ የሚደረጉ የአየር በረራዎች የተስተጓጎሉ ሲሆን አየር ማረፊያዎችም ስራዎቻቸውን አቁመዋል። የኢትዮጵያ አየር መንገድም በሳምንት ከ10 ጊዜ በላይ ወደ እስራኤሏ ከተማ ቴል አቪቭ የሚያደርጋቸውን የሚያደርጋቸው በረራዎች ማቋረጡን አስታውቋል። አየር መንገዱ ባወጣው ማስታወቂያም ከአዲስ አበባ ወደ ቴላቪቭ እና ከቴላቪቭ ወደ አዲስ አበባ የሚያደርጋቸውን በረራዎች እስከ ሰኔ 15 ድረስ ለደንበኞቹ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቡድን ሰባት ሀገራት ስብሰባ በካናዳ የተገኙ ቢሆንም ስብሰባውን አቋርጠው መውጣታቸው ተሰምቷል። መሪዎቹ በካናዳ አስተናጋጅነት በሚካሄደው 58ኛው የቡድን ሰባት ሀገራት ጉባኤው ላይ ለመሳተፍ በቅንጧ የካናዳ ደሴታማ የካናናስኪስ ከተማ ከትመዋል። ፕሬዚዳንት ትራምፕ በዚያ እንደደረሱም በፈረንጆቹ 2014 የሩሲያው ፕሬዝዳንት ከቡድን ሰባት እንዲወጡ መደረጋቸው ትልቅ ስህተት ነው ሲሉ ለካናዳው ጠቅላይ

የኢኮኖሚና ጸጥታ ጉዳይን በካናዳው ጠቅላይ ሚኒስትር በአጀንድነት ለማቅረብ ቢታቀድም በኢራንና በእስራኤል ጉዳይ አጀንዳ ሊቀለበስ እንደሚችል የቢቢሲ ዘገባ ያመለክታል የአሜሪካ ታሪፍ ጭማሪ ጉዳይ ማብቂያ ያልተበጀለት የዩክሬንና ሩሲያ እንዲሁም ከሰሞኑ የተቀሰቀሰው የኢራንና እስራኤል ግጭት ተባብሶ ባለበት ወቅት ላይ የሚካሄድ በመሆኑ በጉባኤያቸው የራሳቸውንም ሆነ የሀገራቸው ሚና አጉልተው ማንጸባረቅ ለሚሹት አዲሱ የካናዳ ጠቅላይ ሚኒስትር ማርካርኔ ነገሮች ቀላል እንደማይሆ። ሳይሆኑም ይጠበቃል። በውይይታቸው በመካከለኛው ምስራቅ ጉዳይ ላይ በቡድን ሰባት ሀገሮች መካከል ልዩነት መፍጠራቸው ተሰምቷል። ፕሬዝዳንት ትራምፕ ውይይቱን ሳይጨርሱም የእስራኤልና የኢራን ግጭቶች መባባሱና አዳዲስ ፍንዳታዎች መደመጣቸውን ተከትሎ መድረኩን አቋርጠው ወጥቷል። ትራምፕ የቡድን ሰባት ሀገራት ስብሰባን አቋርጠው ሲወጡ ይህ ለሁለተኛ ጊዜ ነው። በፈረንጆቹ 2017 በኩቤክ ተካሂዶ በነበረው ስብሰባም የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ያገኛቸው ፈልጋለሁ ብለው ውይይቱን ሳይጨርሱ መውጣታቸው ይታወሳል። እንግሊዝ፣ አሜሪካ፣ ጃፓን፣ ፈረንሳይ፣ ጀርመን፣ ካናዳና ጣሊያን ናቸው በዲሞክራሲ የበለጸጉ የቡድን ሰባት አባል ሀገራት የሚሰኙት። እስካሁን ስትከታተሉት የነበሩት መረጃዎች እዚህ ላይ ያበቃሉ። እንደተለመደው መረጃዎቹ በፍጥነት እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ሎዳይ ዘመዶ ያጋሩ ሎዳይ